ሰላም ጤና ስጥልና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ በባለፉት ዘጠኝ ወራት ከስድስት መቶ ቢሊዮን ብር በላይ ገቢ ሰብስቤያለሁ ሲል የገቢዎች ሚኒስቴር አስታወቀ። የሙያ ብቃትና ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጸዋል። የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠየቁ። ከሚያዝያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልልን አብዛኛውን አካባቢ በመንግሥት ቁጥጥር ስር እንደሚገኝ የመንግሥት ኮሚኒኬሽን ጉዳዮች ሚኒስቴር ለገሰ ቱሉ ተናገሩ። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአሜሪካና ቻይና ባለስልጣናት የንግድ ጦርነትን ለማርገብ በዚህ ሳምንት ንግግር ይጀምራሉ ተባለ። በባለፉት ዘጠኝ ወራት ከ600 ቢሊዮን ብር በላይ ገቢ ሰብስቢያለሁ ከእቅዴ በላይ አሳክቻለሁ ያለው የገቢዎች ሚኒስቴር በበጀት ዓመቱ በ9 ወራት ውስጥ 653 ቢሊዮን ብር ገቢ በመሰብሰብ ከእቅዴ በላይ አሳክቻለሁ ሲል ገልጿል። የገቢዎች ሚኒስቴር ይህንን የገለጸው የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ሚያዝያ 28 2017 ዓ.ም ባቀረበበት ወቅት በመሆኑ ተጠቁሟል። ሚኒስቴሯ አይናለም ንጉሴ የተቋሙ ገቢን ለማሳደግ በሰራው ስራ በዘጠኝ ወራት ውስጥ ከእቅድ በላይ ማሳካት ችሏል። ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 279 ቢሊዮን ብር ብልጫ አለው ማለታቸውን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያሳያል። የምክር ቤት አባላት በርካታ ጥያቄዎችን አቅርበው ሚኒስቴሯ ምላሽና ማብራሪያ መስጠታቸውን የጠቆመው የምክር ቤቱ መረጃ ከቀረጥ ነጻ የሚገቡ እቃዎች ለታለመላቸው ዓላማ መዋላቸውን የሚያመላክት አካላት ማረጋገጥ እንዳለባቸው የምክር ቤት አባላት አሳስበዋል። ከኮንትሮባንድ፣ ከግብር ስወራ እና ከህገ ወጥ አሰራሮች ጋር በተያያዘ የሀገርን እድገት ስለሚጎዱ ሚኒስቴር መስሪያ ቤቱ ለጉዳዩ ትኩረት ሰጥቶ በጥናት ላይ ተመስርቶ ዘላቂ መፍትሄ መስጠት ይጠበቅበታል ሲሉ የምክር ቤት አባላት ማሳሰባቸውንም አካቷል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከያዝነው ዓመት አመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪ የሙያ ብቃት ምዘና ይጀምራል ሲል አሳውቋል። የብቃት ምዘናው መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሱ የሚገኙ የትራፊክ አደጋዎች ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው። ይህንም ተከትሎ በዚህ አመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር አረጋግጧል። በዚሁ መሰረት በህዝብና ደረቅ ከአንድ እስከ ሶስት ባሉ ደረጃዎች እንዲሁም ለፈሳሽ አንድና ሁለት አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የብቃት ምዘና ከመስጠቱ በፊት ለአሽከርካሪዎች የሙያ ስልጠና ይሰጣቸዋልም ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉም ብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አሳውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎች አሽከርካሪዎች ላይ ይተገበራልም ተብሏል። የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠየቁ። የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅት ሳያገኙ የቀሩትን የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠይቀዋል። የጤና ባለሙያዎቹ ምቹ የስራ ሁኔታ እንዲፈጠርላቸውም ጥያቄ አቅርበዋል። ባለሙያዎቹ ጥያቄያቸውን ያሰሙት ረቡዕ ሚያዝያ 29 2017 ዓ ም በመቀለ ከተማ በሚገኘው የተለያዩ የጤና ተቋማት ውስጥ ባካሄዱ ሰላማዊ ሰልፍ ነው። ከዛሬ ጀምሮ ለሶስት ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የገለጸው ይህ ሰላማዊ ሰልፍ የጠራው የትግራይ ጤና ባለሙያዎች ማህበር ነው። የማህበሩ ፕሬዚዳንት ዶክተር ፍሳ ሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸውን መገኘት ለህዝቡ አገልግሎት ሲሰጡ ቆይታቸውን አስታውቀዋል። የጤና ባለሙያዎቹ የህክምና አገልግሎት ሲሰጡ የቆዩት ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበርም ጠቁመዋል። ከሚያዝያ 2015 ዓ.ም. ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልልና አብዛኛውን አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ለገሰ ቱሉ ተናገሩ። ሚኒስቴሩ ኤንቢሲ ከተባለው የሀገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት ኮሚዩኒኬሽን ሚኒስቴሩ በአሁኑ ጊዜ ዘጠና መቶ የክልሉ አካባቢዎች መንግስት መቆጣጠሩን ተናግረዋል። የፋኖ ኃይሎች በበኩላቸው ከሰማንያ በመቶ በላይ የክልሉን አካባቢ በእጃቸው እንደሆነ በተለያዩ ጊዜያት ሲናገሩ ተደምጠዋል። ባለፉት ሁለት አመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመላክታሉ። ነገር ግን በአሁኑ ወቅት የክልሉ መንግስት ተጠናክሯል ለአደረጃጀት ውስጥ ከቀበሌ ያጠናክሯል በአብዛኛው ዘጠና ከመቶ የሚሆኑ አካባቢ በክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስቴሩ ተናግረዋል። ከቁጥጥር ውጭ የሆኑ አካባቢዎችን በተመለከተ ደግሞ የቀሩትን የክልሉ የጸጥታ ኃይል እና የፌዴራል ኃይል በጋራ ሆነው ችግሩን በሚፈቱበት ሁኔታ ላይ እየተፈጠረ ነው ብለዋል። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡማን ሚያዚያ 11/2017 ዓ.ም አጃቢዎቻቸውና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮበለላቸውን በወቅት ተዘግቦ ነበር። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚሊያ ትጥቅ ትግልን የሚያካሂድ ድርጅት አቋቁም ያለው ሲሉ ገልጸዋል። በኢሳያስ አፈወርቅ የሚመራው የኤርትራ መንግስት በክልሉ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ኮረፉ ቡድኖችን በማሰባሰብ ላይ እንደምትገኝም የሚያሳዩ መረጃዎች ያመላክታሉ። የአሜሪካና ቻይና ባለስልጣናት የንግድ ጦርነትን ለማርገብ በዚህ ሳምንት ንግግር ይጀምራሉ ተባለ። የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገልጿል። የቻይና ምክትል ጠቅላይ ሚኒስቴር ሂሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ ውጭ ጉዳይ ሚኒስቴር አሳውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ የንግድ ወኪል ጄምሰን ጊሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮቻቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏን አሳውቃለች። አድማጭ ተመልካቾቻችን ከቶፕ ኒሽ ኔትወርክ ላይ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።